ሴትን ልጅም ደግሞ ሀይድን በምትሆንበት ሰዓትም ልክ ስትጨርስ ከሀይድሽ ተጠራሪ ኦር ታጠቢ ትባላለች። ሀይዷን ሲያልቅ ታጠቢ ነው የምትባለው። ልክኛ ደግሞ ሽንታችንን ሲወጣ እንደምንታጠበው ልክ እንደዛ ነገር ነው። እና ማለቴ ከሴቷ ጋር አታገናኘው አላገናኘውም። አሁን ሆ ዘለልኩ። በጣም ብዙ ሰዓት አወራህ እኮ ግን እኔ አሁን ያልኩት ነገር ሴቷ ለይታ ምናምን አላልኩኝም። ስለዚህ ሴት ልጅ ባይዛው ይሄ ከተነሳንበት ፖይንት ስንነሳ ሴት ልጅ በስልምና የወር አበባዋ ላይ ኃጢአተኛ ናት ነው ያልኩት እንጂ እዚህ ጋር ነጃሳ ወንድ አላልኩኝም። እሱን ቆይ ወደታችን እንወርዳለን። ተረጋጋ። እዚህ ጋር እንጨርስ ስለዚህ አሁን እዚህ ጋር በመጣው ሎጂክ መሰረት ይወለክ እዚህ ጋር እርሱ አጸያፊ ነው አይደል? ለምን ነው የወር አበባው? የወር አበባ ነጃሳ ነው፣ ነጃሳ ነው። ስለዚህ ያ የወር አበባው ነጃሳ የሆነ የወር አበባ ማን ላይ ነው ያለው? ሴቷ ላይ ነው ያለው። ስለዚህ ሴቷ ነው የሚወጣው። ሴቷ እዚህ ጋር ምን ሆነች? ንጹህ አይደለችም ይላል እኮ ልክ አሁን ሀሳብህን ጨርሰህ ወደ እኔ ሀሳብ ገባን አይደለ ስለዚህ እየ እሺ ስለዚህ የወር አበባ ነካት ያ ነገር ምን ሆነች እሷ እዚህ ጋር ንጽህና ጎደላት ማለት ነው ያ ነጃሳ የሆነው ነገር እሷ ላይ ስላለ ሴቷ ምን ሆነች ነጃሳ ሆነች የተነጀ ሰው ስንነካት አደለ ስለዚህ አዲስ ሆን ሴቷ ነጃሳ ናት በቃ ይህንን መን እራስ ያወራኸው ነው አንድ ነገር እኮ ስላልተረዳኝ፣ አረ በጊዜ አረ በጌታ በኢየሱስ ስም አሁን ነው እንጂ እሷ የሰው ልጅ ነጃሳ ይባልም። እሺ እ ከእሷ ጋር የተገናኘ ነገር ነው። ወዮ ነጃሳ ናት? አይደለችም? ናት ወይም አይደለችም? በላይ በቃ ሴት ልጅ ራሷ ራሷ አካሏ ችሎ ነጃሳ አደለች። እሺ ስለዚህ ነጃሳ አይደለችም ሴት ልጅ። አዎ ነጃሳ ግን ይወጣታል፣ ነጃሳ የሆነ ነገር ይወጣታል። ወሬቨር እሱን አልጠየኩም፣ ግን ሴት ልጅ ነጃሳ አይደለችም። አይደለችም? እሺ እዚህ ጋር ንጹህ ናት? አይደለችም? በዚህ ሰዓት ንጹህ ናት? አይደለችም? ንጹህ ንጹህ ትሆናለችናት አይደለችም? በወር አበባ ጊዜ ከወር አበባ ጊዜ ማለት ነው። እንትን በወር አበባ ጊዜማ ሀይዱ ጣሯን እንከጣራነት አስወጥቷት አለ ሴት ልጅ ነጃሳ አርለችም? ሲል ሰሞኝ ልበል ወይስ አለችም? አለችም እያልክ ነው እንዴ ኢስማኤል? ይልንገር ሀቢቢ ሀቢቢ ሴት ልጅ አሁን ሀይዱንና ሴቷን እያገናኘ ነው። ሴት ልጅ አካሏኝ ችሎ ራሷን ችሎ ነጃሳ አይደለች። ወንድ ልጅ አሁን ይሰማል። እሷ ሴት ልጅ ነጃሳ አይደለችም ነው ሴት ልጅ ራሷን ችላ ነጃሳ አይደለች። እሺ ነጃሳ አይደለች። ክፈትልኝ እስኪ ሳይ ሙስሊም ስን ስንት ኤ ነጃሳ ናት ያለበትም አለ። ለምን ሰይጣን እንደተባለች እየመለስልኝ፣ ሰይጣን ርዕስ እንዳስቀላቅል ችግር የለውም። አይ ሴት ልጅ ነጃሳ አይደለችም ላልከው ነገር መልስ የሆነ ነው ዘንድ ነው እና፣ አረብኛውን ታነበዋለህ ወይስ እንግሊዝኛውን ታነበዋለህ? አረብኛ ርዕስ ለማስቀየር ነው የመጣኸው? እናወራለን። ኖ ኖ ይሄ ሌላ ርዕስ ነው። ሴት ልጅ ነጃሳ ናት የሚል መረጃ አይደለም ያመጣኸው። እኔ አረብየው ነው አንብበህ ትተረጉማለህ? አትረጉምም? አሁን አልተረጉማ እና እና ነው አንተ ምንድን ነህ? ደርግ ነህ ምንድን ነህ? ከፈተለት ከፈተለት። ሌላ ርዕስ ነው። ሴት ልጅ ነጃሳ የሚል አይደለም የሚለው እዚህ ጋር እኮ ተፈቷል። ችግር የለውም። በሰይጣን ተመሰላለች የሚለውን ትፈታልኛለህ? እሱ ሌላ ርዕስ ነው። በሰንበብ ነው እናወራበታለን። ሀዲሱ ሰሂ ነው ሰሂ አይደለም የሚለውን አውርተን ምናምን ሌላ ርዕስ ሳይመን እ ከአንተ ጋር ነው። ሌላ ርዕስ እያስቀየረ ነው። ሌላ ርዕስ እያስቀየረ እናወራለን። ሰይፍ የለውም። ስለ ሀዲሱ እናወራለን።

ያንተ ማንነት ያመሽዋል። ንግግርህን እንዳለ አንብብ። ዝም በል! ኧረ ዝም በል! አሁን አንብብ። ዝም በል! ትርጉም ሻው ዝም በል! ከርዕስ ለማስወጣት ነው ይሄን ሐሳብ ያመጣሁት። ትርጉሙ ከርዕስ ለማስወጣት ነው ትርጉሙ። በጭራሽ ያልሰማህ አትፍራ። ካፍርበታለሁ፣ በርዕሴ አላፍርበትም። በርእሴ ነው የማወራው በርጉምልን በርዕሴ ነው። አጭበርባሪ

አንድ ሰው ጠየቁት ነው የሚለው። ማን ነው ጠያቂው? ሙአዳህ ኢብን ጃባል የተባለው ሰውዬ። ነቢዩ መሐመድ ምን ብሎ ጠየቀው? ዋት ኢዝ ሎውፉል ፎር ኤ ማን ቱ ዱ ዊዝ ሂዝ ዋይፍ ወን ሺዝ ሚኒስትሬቲንግ። ወንድ ልጅ ወይም ደግሞ ባሏ ሚስቱ የወር አበባ ላይ ስትሆን ማድረግ የሚችለው ነገር የተፈቀደ፣ ሎውፉል ማለት የተፈቀደ ማለት ነው። ወይም ኃጢአት ያልሆነ ነገር፣ የወንጀል ያልሆነ ነገር ምንድን ነው ብሎ ጠየቀ። ከዛ መሐመድ ምን ብሎ መለሰ? ዋሪዝ አባፍ ተ ዌስት ራፐር በት ኢትስ ቤረር ቱ አብስቴን ፍሮም ኢት ቱ ምንድን ያለው? ከወገብ በላይ እንደፈለጋችሁ። ዌስት ራፐር ማለት ከወገብ በላይ እንደፈለጋችሁ ማሸት ትችላለሁ። ራፕ ማለት ማሸት ማለት ነው። ስለዚህ አባፍ ደ ዌስት ራፐር፣ ከዚህ ከወገባቸው በላይ ያለውን ፓርት መማድረግ ትችላላችሁ፣ መንካት ትችላላችሁ። ነገር ግን ስ አብስቴን ባትነኩ ጥሩ ነው ነው ማለት ባትደርሱባቸው ብትታቀቡ ጥሩ ነው። ነገር ግን ካልቻላችሁ ዩ ካን ጀስት ራፕ ዴር ዌስት አባብ ዴር ዌስት ያለውን ነገር ራፕ ማድረግ ትችላላችሁ፣ ወይም ከወገባቸው በላይ ያለውን ነገር ማሸት ትችላላችሁ ነው እሺ። አሁን ይህን አያችሁ። ይሄን ለምን እንዳደረገ ታውቃላችሁ? መሐመድ በራሱ ሕይወት ላይ ስላየ ነው። ከአቅሙ በላይ ቅድም እንደከፈትኩላችሁ ቡሃሪ ቅድም የከፈትኩላችሁ ላይ ቡሃሪ 14 ላይ የከፈትኩላችሁ ያ ቃል በቃል ደግሞ እዛ ጋር ከአቅሙ በላይ ስለሆነ ህመሙን፣ ስሜቱን በጣም ስለሚያውቀው አትቅረቧቸው። አሁን በቀረበው ቁራ መሰረት አትቅረቧቸው፣ ቆሻሻ ናቸው፣ ነጃሳ ናቸው ብሎ አስቀምጧል። ግን እዚህ ጋር ምንድነው ያ እዚህ ጋር ደግሞ ምንድን ነው ያ በሴጠን የምትመሰሏት ሴት አንድ ነጃሳ የምትባለው በሁለት መንገድ ነው። ነጃሳ ያስባላት አንዱ ራሱ ምንድን ነው ራሱ ቀጥታ ምንድን ነው ጋይዝ የወር አበባዋ ነው። የወር አበባ ምን አደረጋት? ነጃሳ አደረጋት። ነጃሳ አደረጋትና እሱ ብቻ አይደለም ከአይምሮ ጎዶሎ አደረጋት። እሱ ብቻ አይደለም ከጀነት ጎዶሎ አደረጋት። ጀነት እንዳትገባ ከጀነትም ራሱ ምን አደረጋት? ከለከላት። ይሄ ሁሉ ያመጣው ማን? የወር አበባ። የወር አበባ ማን እንዲመጣበት ማን አደረገ? ራሱ አላህ። ነጃሳም እንድትሆን ያደረጋት ማነው? ራሱ አላህ። ስለዚህ ይሄ ባይዘው ከወገብ በላይ የሚለውን ቃል ሲፈታድን ሌላውን ስናየው አስበሉ ዝሮችን ሌሎችን ዝም ብለን ስናይ ምን እንደሚያመጣልን ታውቃላችሁ? አፍን ያመለክታል። ምላስቲንክ አፍና አፍ መገናኘት እንደሚቻል አንድ ሁለተኛ፣ እሱ ብቻ አይደለም የእሷ አፍ የሱ አፍ የሱን ሰደቃው ላይ ማረፍ እንደሚቻል ያስቀምጥልናል። እሱ ብቻ ነው በዛ ነገር ውስጥ ከሷ ጋር ግንኙነት ማድረግ ብቻ አይቻልም እንጂ ባይቻል ባይቻል ባትቀርቧቸው አሪፍ ነው። ግን ከአቅማችሁ በላይ ከሆነ ስሜታችሁን በዚህ ልክ እንኳን አሳልፉ ብሎ ማመር ተናግሯል። ይኸው አስራ አራት ዜሮ ሶስት ኤምን ይላል። ሴት በሰይጣን ተመስላ ትመጣለች በሰይጣንም ተመስላ ትሄዳለች። ሴቷ ናት እንግዲህ ለምንድነው ሴጣን ያላት? ሴት ልጅ ነጃሳ ናት እያለ ነው። ሴጣን ስም አውጥቶላታል። ቃል በቃል ሴጣን የሚለው ሴጣን ነጃሳ ስለሆነ ሴት ልጅ ነጃሳ ናት እያለ ሴት ልጅ ነጃሳ ናት አይባልም ይላል እንዴ! ይኸው ሴት ልጅ ነጃሳ ናት ይላል። ከእናንተ አንዱም ሴትን ቢያያት ወደ ሚስቱ ይሄድ ይሂድ ይህ በነፍሱ ያለውን ነገር ይገታልና ይላል። ያ ማለት ወደ ሚስቱ ሂዶ ቢያደርግ ይሻላል እንጂ እንዲዘሙት ትገፋፋዋለች ነው። በጣም ነጃሳ ናት። የራሱ በዛ ነጃሳ በብዙ ነገር ነጃሳ ያስብላታል። ያ ሁሉ ግመን ሲሆን አንዱ ምንድን ነው፣ የውራ ባባ ራሱ ነጃሳ አድርጓታል። በነገራችን ላይ አሁን የከፈትከው ላይ ሳይመን ቅድም ሲያሳይ ነበረው ያው እኔ ያላነበው እንጂ ትቀጥላላችሁ ትላለህ። የቅድም የሱራቱ በቀራ ሁለት መቶ ሁለት የሚለውን ተፍሲር ነው ስትመለከተው፣ ቅድም ልጁ ማለት እንደ ባለጌ ስለሆነ ምናምን ነገር ከእሱ ጋር ትርፍ ላለማድረግ ነው እንጂ የሚል ነገር ራሱ የለውም እሱ እንደፈታው ራሱ አይልም። ይቻላል፣ መገናኘት ይቻላል ነው የሚለው ሳሄ አልቡካሪ እሺ ሳሄ አልቡካሪ ሶስት መቶ ሁለት ላይ ብታየው ፎንድል ማድረግ ይቻላል። እንግዲህ ቅድም ሀቢ ሲል እንደነበረው መሀመድ ራሱን መቆጣጠር ስላቃተው ምንም ፈቀደላቸው ይላል። ምንድነው? ከአይሁዶች ናቸው። መጀመሪያ አይሁዶች እኮ አይፈቅዱም ነበረ። አይሁዶች በባህላቸው እንደዚህ ፔሬድ ያላትን ሴ ቀርበው አይሄዱም ነበረ ብሎ ሲል መሀመድ ምን አደረገ? እሱን አስቆመ? አላስቆመም። ምን እንደደረጉ ፈቀደ፣ ፎንድሊንግ እንዲያደረጉ ማለት ነው ሚስቱን ወይም ደግሞ ተለኛ የሆነች ሚስቱ ወር አበባ ላይ ካለች ፎንድል እንዳያደርግ ፈቅዶላታል። መመልከት ይቻላል ተፍሲሩንም ሀዲሱንም ቅድም ሰጠትም። ሲቀጥል ኢብን ከቲር የራሱ የሆኑ የከፈትከውን ሀዲስ ሲፈስረው ሁለት መቶ ሀያ ሶስት እና ሀያ ሁለትን ሲፈስረው አንድ ላይ ራሱ እኔ ራሴ እኮ ቃሉን መጠቀም መወፈር ኩትራል እና በመገናኘት ይቻላል ብሎ ፈስሮታል። ነው ደግሞ አፍርም እኮ ግልጽ አርጎ ያወራል። ንግግር እንኳን መምረጥ አይችሉም። ለማውራት አይከብዳቸውም፣ ምክንያቱም ተግብሮታል። አመለካከታቸው ዛ ስለሞተ እንደዚህ አይነት ነው አስተሳሰባቸው። ቃል በቃል የተናገረበት ሪዝን ራሱ ይህን ነገር አንዳንዴ እንዴት እንደምትረዱ አላውቅም። እኔ ደስ የሚለኝ ነገር ምንድን ነው እምነታችሁ ላይ ያለው ነገር አሁን ጉሃዱ እየወጣ ያለው ነገር በጣም ደስ ይለኛል። እናንተም ደግሞ በተግባር እያሳያችሁ ስላለ ደስ ብሎኛል። ያ ያ አንድ ነገር ነው። ግን አታፍሩ። አሁንም ሚዲያ ላይ መጣችሁ ከአከሌ ጋር እኮ እንደዚህ ያረኩ ብለ አደባባይ ላይ ትናገራለ። የማታፈር ትውልድ ማለት እንቆም ብሎ ማሰብ የተሳነው እምነት እስልምና ነው። ደግሞ እዚህ ላይ ደግሞ ስለ ዝሙት እየሰበከና ስለ ዝሙት በተግባር እያሳየን ራያቸውና ቪዥናቸውና ምሽናቸው ደግሞ የሚገርም ነው። አንዱ ቪዥናቸው ኢትዮጵያን ስም ማስቀየር ነው። ሁለተኛ ቪዥናቸው ኢትዮጵያን ባንዲራ ማስቀየር ነው። ሶስተኛ ቪዥናቸውን ደግሞ ኦርቶዶክሶች ውት ላይ የክርስት ኦርቶዶክስ ፕሮቴስታንት ዋቴቨር የሚያመልኩበትን እምነት ወደ መስጊድ መቀየር ነው። የተለይ ካቶሊክ ዋትቨር። ይሄ ደግሞ ሶስተኛ ቪዥናቸው ነው። ግንስ እሷስ ተከናንባ ትሄዳለች። የዛኔ ስብናው የሚያሳይ ይመስላል። ግን አደገኛ አለላ የሆነች አክቲ ናት። በተለይ በሴቶች ያሉት እኔ ማቃቸው ሴቶች አሉ። በእግዚአብሔር ፊት ነው የምላችሁ፣ ዝም ብዬ አደለም ማወረው ማቃቸው አንዲቷ ህሊና ህሊና ወቅሷት ሙስሊም የሆነች አለች። ላለመወቀስ ልጅ ወልዳ ማለት ነው ማዕቃት ልጅ ልጅ ወልዳ ላለመወቀስ ሙስሊም ሆነች። ከዛም በኋላ ሁለተኛ እንደዚህ ለሞለር ማለት ነው። ምክንያቱም አይፈቅድም፣ የክርስትና ባህል አይፈቅድም። አይምሯቸው ራሱ በጣም የከበደ ስለሆነ እዚህ አከሌኩን ከማንወለደች ወለደች አረብስ ማም እንደዚህ ሰው ስም ስለሚወጣላት ክርስትና ውስጥ እራሱ እንደዚህ አይነት ነገር ይከብዳል። ማመር ራሱ ያልወለደው የዘር አረጉን እግዚአብሔር ስለቀጠፈበት ነው እንጂ ከባድ ነገር ነው። ከባድ አይሻንም። መካን አደረጋት። የልጅ መካን አደረጋት። ማንም ዲፌንድ ማድረግ አይችልም ባይዞ ይህን ክሌም ማንም። በእርግጠኝነት ከዚህ በፊት አውርቼህ እንደሆነ አላቅም። ሶስት ቀለል ያሉ ቀለል ያሉ ሶስት ምክንያቶችን እሰጥሃለሁ። አንዷ አይሻ ነች። ሁለተኛዋ ዘይነብ ነች። እሷ ሙሽራ ነች። ከልጁ አፋቶ ነው ያገባት። ሶስተኛዋ ደግሞ የኪናና ሚስት ሙሽራ፣ እሷ ሙሽራ ነች። ባሏን ገሎ እሷን ያገባት አይደለ? ስሟን አንጣ ኪናና ሚስት ማነው ስሟ? ኧረ አይሁድ የነበረችው ነው ነው ስለዚህ ስለዚህ እነኚህ ሶስቱም ገና ገና እንዳገቡ ነው ያገኛቸው። እሺ ችግር የለውም አይሻ መካን ሆነች ብለን እናስብ። ዋተባውት ዜይነብ ዜይነብም ተጨመረች። ዋተባውት ሶስተኛዋ ሰፊያ ሰፊያም ተጨመረች። ራሱ ነው መካን ራሱ ነው ልጅ ሌለው። በነገራችን ላይ በአርባ ዓመቷ ነው ያገባት ሴትዮዋን። አርባ ዓመት ደግሞ ስድስት ልጅ አይደለም ሶስት ልጅ ለመውለድ ራሱ የሚያስችል እድሜ አይደለም። ይሄንን ሐኪሞችን መጠየቅ እንችላለን እናውራለን። ያው ክርስቲያን ሐኪሞችን ማለት ነው። እነሱ ከሆነ አረ ማሰር ሞረት ይችላል ልጅ ይችላል ያው በዛ ጊዜ ብሎ ደሞ ሊቀባጥር ይችላል። እና በምንም አይነት መንገድ እንግኚ ሶስቱን እንግዲህ እየጠቀስኩላችሁ በጣም ስለምናቅ ልጅ መሆናቸው በቃ እድሜያቸው ስለሚታወቅ አይደለም። ሶስቱም እድሜያቸው ይታወቃል አይደል በሀዲሶቹ ያ ስለዚህ ራሱ መካን መውረድ የማይችለው እንጂ አይሻ ወር ዜይነብ ወር ሰፊያ አደለች አይደሉ ራሱ ነው የተኮላሸው። ከእንትና ወለደ ምናምን የተባለው ራሱ የተቀለደው ኢብራሂም ምናምን የተባለው እሷ ባሪያ ነች። ማን እንደገባበት ማን ያውቃል? ባህሪያ ማንም ነው የሚጠቀምበት አይደል ኦሬዲ እሱንም ብዙ ማስረጃ ማሳየት እንችላለን። ውሸት ነው ማንም እንደሚጠቀምባቸው መሆኑን። ምን ማስረጃ አውጣው፣ ማስረጃውን። ብዙ ማስረጃ በል አውጣው ማስረጃውን፣ አውጣውና እኔ ከዛ እናስረዳ። እሺ፣ ይቅርታ እያወራው ሄደ። እንትነ መንገድ ላይ ስለሆንኩኝ ያላየሁትም ነበር። ቆይ አለ ድምፄ አለ አለ አዎ እና ማንም ሰው ይሄን ክሌም ዲፌንድ ማድረግ አይችልም። ማንም ማለት እንትን ማድረግ ይችላል። ያው እንደለመዱት ማፍጠጥ ማግጠጥ ምናምን በውሸት ምናምን እንትን ማለት ይቻላል። ግን ሎጂካሊ ማንም ሰው ዲፌንድ ማድረግ አይችልም። ሎጂክ ሳይሆን መጽሐፍ አለ አይደል? እንደ መጽሐፍ ገለምና እንግባ በሚል ሎጂክ የምን መጽሐፍ ክፈቱ። አንተ ያልከውን አለ ያልከውን ማስረጃ ማን መሆኑን ያሳያል። ምትለው ማስረጃ እኔ ማን መሆኑን ያሳያል ያልኩ ማ ፊትለፊት ተናገርኩኝ አይን እያየ ጆሮ እየሰማ ቆይ ተረጋጋ ተረጋጋ አይሻ ነች አእምሮህን ተጠቀም የምትጠቀም ከሆነ አእምሮህን ብቻ ነው የምጠይቅ ቆይ ቆይ የምን ድንበር ነው ማን አንተ ለራስ ማን አንተ ለራስ ማን? እህ እሺ፣ እኔ ማን እንደሆን አሳያለሁ። አይሻ ልጅ ነች? አይደለችም? ናት። መውለድ ትችላለች? አትችልም? ትችላለች። በጣም ጥሩ። አንድ አንድ ያዝልኝ። ሁለተኛ ዜነብ ልጅ ነች? አይደለችም? ናት። መውለድ ትችላለች? አትችልም? ትችላለች። እድሜዋን ዋን ነው የጠየቅኩ። ሶፊያ ልጅ ነች? አይደለችም? እህ ችግር የለውም። ሶፊያ ልጅ ነች? አይደለችም? ናት መውለድ ትችላለች አትችልም? ትችላለች። እንግዲህ ይሄ በጣም ልጅ መሆናቸው እድሜያቸው ያቺኛው ሙሽራ ነች፣ እቺኛው ሙሽራ ነች፣ እቺኛው እድሜዋ ተጻፈ ስለሆነ ነው። ሶስት ምስክር አቅርቤ ከሶስቱ ማን የወለደው? እሺ አሁን በሎጂክ አረከው፣ በሎጂክ አረከው። በእዛ ዘመን ያሉ ሰዎች ከአምስት አመት ጀምሮ ልጅ ይዳር ነበር ወደ ሎጂክ አረከው ወይ ተረጋጋ ተረጋጋ። እኔ ሎጂክ አልጠየኩህም። እኔ ሎጂክ አይምሮህን ተጠቀም። ስለ ሎጂክ ተው። ሎጂክ እዚህ ጋር አይሠራም። ሎጂክ እና አይምሮህ የተለያዩ ነገሮች ናቸው። አንዴ ተረጋጋ። ከቻልክ ይሰማል። በመሀል እንትን ብለህ ነበር። ከቻልክ ድምፅህ ሄዶ ነው የእኔ ድምፅ አለ። ሰዎች ግራታ አለ

ፍላይት መርቆ ልጁ ነው ኔትወርክ መሰለኝ የረበሸው የወለ ወንድሜ፣ አሁን ከሰማህኝ እግዚአብሔር ይስጥ። ቀለል ባለ አማርኛ ምን ብለኸኛል? ሶስቱም መውረድ የሚችሉበት እድሜ እያልኩ ያለሁትን። እሺ ችግር የለውም እሱ ባይሰማ፣ ሌሎቻችሁ ሰምታችኋል ኦልሬዲ ሶስቱም መውለድ የሚችሉበት እድሜ ላይ መሆኑን አረጋግጦልናል ወንድማችን ግን ከሶስቱ ማን ወለደ ከሶስቱ ማን ወለደ የከሊት ወለደች ይበለ እስቲ የከሊት የምትባል ወለደች ይበለ እኔ ሶስቱን የፈለግኩት በነገራችን ላይ በጣም ግልጽ ስለሆነ ነው እንጂ ዘጠኙም መውለድ የሚችሉ ናቸው ዘጠኙም እሱ ሲዞርባቸው የነበረው ዘጠኙም መውለድ የሚችሉ ናቸው መውለድ እንደማይችሉ የሚያረጋግጡበት አንድም የሆነ ማስረጃ ኦተንቲክ የሆነ ማስረጃ የላቸው አለ ለምሳሌ አብዛ ትልቅ እንደሆነች እንትን ለማለት የሚሞከሩ ነገሮች አሉ። ግን እሱም በራሱ በዛ ልክ ኦተንቲክ ሆኖ በትክክል ኤጅድ እንደሆነች የሚያስረዳ ነገር አለ። መውለድ አትችልም፣ በቃ አረጣለች የሚያስብል ደረጃ አይደለም። ደግሞ ራበባ ቆሟል የሚባልበት ደረጃ ላይ አይደለም። ወጣ እንዴ አወረደው ኔትወርኩ ያ ኔትወርክ ምናምን ብሎ ላጣለ ያው አዎ። ብቻ ምንድነው መሰለህ ኦልሬዲ ሶስቱን ነገር አረጋግጦልናል አይደለ? ሶስቱን ነገር አረጋግጦልናል። እድሜያቸው መውለድ የሚችሉበት አሁን ይሄኛው በቃ ሰው መሆን ብቻ እኮ በቂ ነው። ይሄ አሁን መጻፍ ያስፈልጋል። አሁን አሁን ይሄ መጻፍ ያስፈልጋል። አሁን ለአንተ ይሄንን ለምን ለመናገር ምንም መጻፍ አያስፈልግም እኮ አሁን ወለደች የተባለችው እንግዲህ እንደነገርኳችሁ ነው። ሲያገባት አርባ አመቷ ነው። እሺ ችግር የለው አርባ ዓመት። ከዛ በኋላ በአርባ ዓመት ውስጥ እስከ እስክታረድ ድረስ ስድስት ልጅ ወለደችለት። እንዴት እያደረገች? እሺ እሺ፣ ሀብታም ሴት ነች። አስተውሉ። ወደም በጣም ብዙ የምታንቀሳቅሰው የራሷ ነጋዴ ነች፣ የራሷ ቢዝነስ አላት። በየአመቱ የሱን ስድስት ልጆች ታሳደገች፣ እንደዛ ማለት ነው። እሺ፣ እንደዛ ከሆነ ለምንድን ነው እሱ ፋጡማ ጋር ራቁቱን ቆሞ ሰውነቱን የሚታጠበው? እሷ ነበረች የምትጋረድለት። ልጁ ከሆነች ልጁ ጋር ነው ራቁቱን ቆሞ የሚታጠበው ማለት ነው። ምክንያቱም እሱ ምን ብሏቸዋል? እናትንም ልጅንም አንድ ላይ መደረብ ትችላላችሁ ብሏቸዋል። እሷንስ አለመደረቡን ማደረፉ በምን እርግጠኛ ነው? እርግጠኛ ናችሁ እዚህ ውስጥ ያላችሁት? ምክንያቱም ሳሃቦቹ እንደዚህ አርገዋል እናትና ልጅ አንድ ላይ አግብተዋል። እኔ ደግሞ ስትሮንግ መከራከሪያ አለኝ ለዚህ ለአቅርብ መከራከሪያዬን ሀቢቢ ትቀበለኛለህ? ለስልናልሂድበት ጅራታ በጣም ሩበጣም ጥሩ መንገድ ላይ እየሄድኩ ስለሆነ፣ በጣም ይቅርታ። ሲጀመር እያወራው ነው የሄድኩ ያለውትና በስንት ዓመቷ ነው አልድርም ሲል የነበረው ፋጡማ ስንት አመቷ ነበረ አልድርም ሲል? ለምንድን ነው እሱ አልድርም ያለው? እሱ የስድስት ልጅ የስድስት ዓመት ልጅ አግብቶ ለምንድን ነው እሱ ለአቅመ ሔዋን የደረሰችዋን ልጅ አልድርም ያለ? ለምን ይመስላችኋል? ለምንድን ነው ራቁቱን እሷ ፊት ቆሞ ሻወር የሚወስደው? እያዝረከረከ እሷን እያየ ነው ወይስ ከዛም ያለፈ ነገር አለ? በአይነካኩን ይሻላቸዋል። በአይነ ካኩን ይሻላቸዋል። ስናወጣ እኛ ከነምናምኑ ነው የምናወጣ። ዝርግፍ ካደረግን አስቸጋሪ ነው። በልክ አንዳንድ ጊዜ እኛ ምን መሰለኝ ይኸውልህ፣ አስተዳደጋችን፣ ሃይማኖታችን፣ ሁሉ ነገራችን በጣም ቁጥብ አድርጎ ስለሆነ ያሳደገን ልክ እንደነሱ መለቀቅ አንችልም። እነሱ እንደዚህ አይነት አይደለም። ትንሽዬ ነገር እንኳን እንደ አግኝቶ ቢሆን አቧራ ቦነነ ነው የሚያስብሉት። አይደለም። ይሄ ትልቅ ነገር ነው ባይዘይ አሁን ብዙዎቹ ወንድሞቼ ለምንድን ነገር እንደማይነሱ ታውቃላችሁ? የተጻፈ ነገር ስላለ ነው። በቃ ስለተጻፈ ኖ ስለተጻፈ ብቻ አላምንም፣ ተጽፏልና አላምንም። ጭንቅላቴን ይጠቀማሉ። ይሄንን ማንም ሰው ዲፌንድ ማድረግ አይችልም። ማንም ሰው በቀላሉ ነው ያልኳቸው ዘጠኙም መውለድ ይችላሉ፣ ግን ከዘጠኙ ግን በእርግጠኝነት ሶስቱ በቃ እድሜያቸው ልጅ እንደሆነ በምንም አይነት መንገድ መዋሸት አይቻልም፣ ምክንያቱም የተጻፈ ነገር ስለሆነ። ሁለቱም ሽራ ናቸው። አንዷ ጭራሽ ይጻ